ሳምንት ናስጥልን ክብራንት መልካቾቻችንና አድማጮቻችን፣ ዘውዱ መንግስት ነኝ ከዚህ ከአገር እንግሊዝ አሁን የዘውዱ ሸጫጭ ዜናዎችን አቅርብላችኋለሁ። አብራችን ቆዩ። ጌታቸው ረዳ ከስልጣን ተባረረ። ሌትናል ጀነራል ታደሰ ወረደም ፕሬዚዳንት ሆነ። በባህርዳር ፖሊስ ቢሮ ውስጥ የቦምብ ጥቃት ተፈጸመ። ጠቅላይ ሚኒስትሩም አለሁ አለ። የምርጫ ቦርድ ሹመኞችም ሊሰናበቱ መሆኑ ተገለጠ። የአብን አመራሮች ከፍተኛ ውዝግብ ገጠማቸው። አምባሳደሩም ከአፍሪካ ህብረት ስብሰባ ተባረሩ። ጣናነሽ ጀልባም ጉዞዋን ጀምራለች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። በባህር ዳር ዛሬም በድጋሜ የቦምብ ጥቃቶች መፈጸማቸው ተገለጸ። በዘመቻ አንድነት የባህር ዳር ልዩ ኦፕሬሽን ነው። ከአራት ቦታዎች ላይ የፈንጂ ጥቃት መፈጸሙ የተገለጸው ባህር ዳር በፍንዳታ ስትናጥ መከረማም ቀጥሏል። ሶስት የተመረጡ ቦታዎች ታርጌት መደረጋቸው ነው። ከስፍራው የተገኙት መረጃዎች የሚያመላክቱት አንድ ተሽከርካሪም መቃጠሉ ነው የተገለጸው። በገጠራማ መንገድ መሄጃ አልካን አካባቢ ያገዛዙ ሰራዊት ማመላለሻ ሰርቪስ በፈንጂ መቃጠሉ ነው የተብራራው። በቀበሌ 16 ገበያ አካባቢም ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪናም እንደዚሁ ትቃጥላለች ጀግናው እና ባለ ታሪኮች የባህር ዳር ወጣቶች ራሳቸውን ከወራሪ አባል አካላትም በመነጠል እንደዚሁም በተቋማትና እንድትታረቁ ይህንንም ስራዎች እንድትተገብሩ የሚለውን ሁኔታ በማየት በተለይም በፋኖች በኩል የተናጠል እርምጃ ተጠናክሮ የሚቀጥል መሆኑ ነው የተገለጸው። ይህንን በባህር ዳር እየተደረገ ያለውን ከፍተኛ የሆነ የማጥቃትና እርምጃ የመውሰድ ሁኔታ አሁን ይህ እንደሚቀጥል ማርሸት ፀሐይ የአፍጎ ህዝብ ግንኙነት ገልጿል። እንደገለጸው ከሆነ ትግሉ አሁንም ጠንክሮ ይቀጥላል ነው ሲል ያስገነዘበው። በሌላም በኩል የአማራ ፋኖ አንድነት በጎንደር በአርበኞች ኮማንዶ ያለው አዱኛ የሚመራው መብረቅ ክፍለ ጦር አምባ ጊዮርጊስ ላይ የተማረኩ የአገዛዙ ወታደሮች በተሻለ ሁኔታ አሁን እንገኛለን ሲሉ ገለጡ። በፋኖች በኩል እጃችንን ከሰጥንና እና ከተማረክንም በኋላ በተለይም የሚደረግልን እንክብካቤ ተገቢነት ያለው ነው ብለዋል። ምግብ እንኳን መብላት እያልቻንበት ስቃይና መከራ የበዛበት ቦታ ነበርን። አሁን ግን እግዚአብሔር ይመስገን ቢያንስ ራሳችን በህይወት መኖራችን ትልቅ ነገር ነው ሲሉ ነው የገለጹት። ጌታቸው ረዳ ከፕሬዝዳንትነት መነሳቱ ተገለጠ። ተባሯል። ለተደጋጋሚ ጊዜያቶች አሁንም ፕሬዚዳንት ነኝ ሲል የነበረው ጌታቸው ረዳ በአሁኑ ሰዓት ከስልጣኑ መነሳቱ ተገለጸ። ጠቅላይ ሚኒስትር አብይ አህመድ እንደገለጸው ከሆነ ጌታቸው ረዳ ላለፉት ሁለት ዓመታት የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከትከው አስተዋጽኦ ምስጋና አቀርባለሁ ነው ያሉት። ጠቅላይ ሚኒስትሩ በትግርኛ ቋንቋ ባስተላለፉት መልእክት ነው በፊትሬ ህገ ስልሳ ሁለት አንቀጽ አዋጅ ሶስት አምሳ ዘጠኝ አስራ ዘጠኝ ዘጠና አምስት አንቀጽ አስራ አምስት ሶስት እና በደንብ ቁጥር አምስት ሶስት ሁለት ሺህ አስራ አምስት እንዲሁም በፕሪቶሪያ የሰላም ስምምነት መሰረት ጌታቸው ረዳ ላለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከትከው እናመሰግናለን። አሁን ግን በስልጣን ላይ ተነስተሃል ነው የተባለው። በተለይም ጌታቸው ረዳ የተገኘውን የሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄ እኛ አመራር የፌደራል መንግስቱ እውቅና እንደሚሰጥም አስገንዝበዋል። በቀጣይ ስራዎች መጋራ ተቀራርበው እንደሚሰሩ ነው ያረጋገጡ ጠቅላይ ሚኒስትር አብይ አህመድ። አቶ ጌታቸው ረዳ በአመራርነት ቆይታቸው ላበረከቱት አስተዋጽኦም እጅግ ምስጋናቸውን አቅርበዋል። ይህ በእንዲህ እንዳለም በተጨማሪም በዚሁ በጌታቸው ረዳ ምትክ በኃላፊነትና በፕሬዚዳንትነት እንዲመራ ጀነራል ታደሰ ወረደ መሹሙም ተገልጿል። ጀነራል ታደሰ ወረደም የትግራይ ክልል ጊዜ አስተዳደር ፕሬዚዳንትን ሲረክ የፈረሙት የትግራይ ክልል አካታች ጊዜ አስተዳደር ተልእኮ አፈጻጸም የቃል ኪዳን ሰነድ መፈረሙም ታውቋል። በትግራይ ክልል በሚደረጉት እንቅስቃሴዎች ላይ ከዚህ በኋላ የሚሰሯቸው ስራዎች በዝርዝር ነው የቀረበለት። ጀነራል ታደሰ ወረደ የተፈናቀሉትን ዜጎች ወደ ቀያቸው የሚመለስበት በጅምር ያለው እንዲጠናቀቅና እና በቅሪ አካባቢዎቹ በፍጥነት እንዲተገበር ማድረግ፣ በሁለተኛ ደረጃ በፕሪቶሪያ ስምምነት መሰረት ትጥቅ መፍታት እና የቀድሞ ታጣቂዎቹን መልሶ የማቋቋም ተግባር ማፋጣኝ እንዲጠናቀቅ ማድረግ። ሶስተኛ በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ለህዝብ ደህንነት ለሰላምና ጸጥታ ጠንቅ የሆነ የሆነ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተግባራዊ የቁጥጥርና የህግ ማስከበር ስራ መስራትና ሌሎችም በዝርዝር ተቀምጠዋል። ጌታቸው ረዳ ስልጣኑን ከ ተነጠቀ በኋላ በተለይ በጀኔራል ታደሰ ወረደ በኩል የሚሰሩ ስራዎች ከፍተኛ ኃላፊነት የሚጠይቁ እንደሆነ የተገለጠው በመደበኛ ልማት ስራዎች መንግስትና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ ከህገ መንግስታዊና ከህገዊ ዊ ስርዓት ከሀገራዊ ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ ክልሉ ለዲሞክራሲ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ ሲቪክ እና የፖለቲካ መብቶች ተግባራዊ የሆኑበትን የፖለቲካ ብዙሀነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት፣ የክልሉ ህዝብ የተለያዩ ማህበረሰብ ክፍሎች እና የፖለቲካዊ ተዋናይ በሀገራዊ ምክክር እንዲሳተፉ ሁኔታዎችን ማመቻቸት፣ የክልሉ መንግስት የሚዲያና ኮሚኒኬሽን እንቅስቃሴዎችን የሀገር ህዝብ ትስስርና መልካም ግንኙነት የሚያጠናቀው ህግና ህገ መንግስት ስርዓቱን የሚያከብሩ መሆናቸውን ማረጋገጥ። ጀነራል ታደሰ ወረደ ጊዜ አስተዳደሩ ፕሬዝዳንት በመሆኑ ስራቸው ሲጀምሩ ከላይ የተዘረዘሩትን ኃላፊነቶች በትጋት እንዲወጡ ጭምር ኃላፊነት ተሰጥቷቸዋል። ይህን የማያደርጉ ከሆነ አሁንም ተጨማሪ ችግሮች ሊገጥማቸው እንደሚችል ነው የተገልጠላቸው። በአዲስ አበባ ከተማ በከፍተኛ ችግር ላይ የወደቁትን የንብጤዎች ላይ እርዳታ ወይም መገዛ የሚሰጡ ሆቴሎች ከፍተኛ ቅጣት እንደሚጣልባቸው ተገለጸ። ከአስር ሺህ ብር በላይ ቅጣት ያስቀጣል ነው የተባሉት። ይህንን ድርጊት የፈጸሙ የአዲስ አበባ ውስጥ ከሆቴሎች የሚወጣው በተለይም ቡሌ ወይም ፈዋ የሚባል የመጠ መጋቢዎችን ፍትር ፍራፊ ጎዳና ላይ ለወደቁ የዕለት ጉርስ ለራቃቸው ምስኪኖች ይሰጥ እንደነበረ ይታወቃል። ይሁን እንጂ ይህን ቡሌ ብዙዎቻቸው ረሃባቸውን ያስታግሱበት ነበር። በተለይም በአሁኑ መረጃዎቹ እንደሚገልጹት ከሆነ ይህንን ትረፍታሪ ሆቴሎች ለዳ እንዳይሰጡ ተከልክለዋል ን ትእዛዝ የተላለፈው አለ ሆቴሎች ሶስት ደረጃዎች ያሉት ቅጣት ይጠበቅበታልም ነው የተባለው። የመጀመሪያው ቅጣት አምስት ሺህ ሁለተኛ ጊዜ ለድሃ ቡሌ ሲሰጥ የተገኘ አስር ሺህ ብር ለሶስተኛ ጊዜ ከተገኘ ሆቴሉ ይታሸጋልበታል ነው የተባለው። ንግድ ፍቃድም ይነጠቃል፣ ባለቤቱም ይታሰራል የሚል ትእዛዝ መውረዱን ነው የወጡት መረጃዎች የሚያመላክቱት። የሚላስ የሚቀመስ ሲያጡ ከወለጋ ተፈናቅለው ከአዲስ አበባና ዙሪያቸው ቤታቸው ፈርሶ ከዋግምራና ከሌሎችን በድርቅ የተጎዱ የአዲስ አበባ የገቡ ድሃዎች በተኑት በሚል ነው ይህንን ምግብ የሚያገኙት በሚል ይህንን ውሳኔ የተጣለባቸው። ስለዚህ ትዕዛቱ መነሻ የሆነው ጉዳዩ በተለይም አገሪቱ የሚፈጠረውን ችግር ለመቅረፍ መታገል ሲገባ፣ መንግስት ግን ዛሬም ይህንን ችግር እያባባሰው እንዳለ ነው የተገለጠው። በሌላም በኩል ከተማርኩኝ በኋላ ዶክተርነትን ትችዋለሁ የሚሉ የሕክምና ባለሙያዎች ቁጥር አሁንም እየጨመረ መምጣቱ ተገልጿል። አንድ ዶክተር እንደገለጸችው እኔ ብቻዬን አይደለው አብረን ከተመረቅ በጣም የቅርብ ጓደኞች ከሆኑት ከስድስቶቻችን አራቱ ትተነዋል ስራውን ሁለቱ ደግሞ ለጊዜው እየሰሩ ነው ስትነው የገለጸችው ዶክተሯ አዲስ አበባ ውስጥ የሚገኙ እና በኢትዮጵያ በአጠቃላይ ዶክተሮቹ ችግርና መከራ ውስጥ መሆናቸውን ነው ወጣቷ የገለጸችው። በተሆኑ ሴተው ነው ሙያውን ይጠልተ ነው አይደለም ነው የምትለው። ዶክተሮ ሰባት ዓመት ያለ እንቅልፍ ተምረን፣ ሰባት ዓመት ስንት ችግሮች አሳልፈናል። ከተመረቅን በኋላ በምናገኘው ገቢ ራሳችንን ማስተዳደር ስለማንችል ነው ስራውን ያቆምነው። አሁን ላይ አንደኛ፣ እኛ እንደኛ አይነቱ ብዙ የተማሩ ዶክተሮች እንዳናጣ እፈራለሁ ወይም እሰጋለሁ። ችግሮቹ እጅግ እየበዙ ናቸው። ሐኪሞቹ፣ አሁን ችግር ውስጥ ገብተናል ስትል ነው የገለጸችው። በሌላም በኩል ብዙ ዶክተሮች ከማጣታችን በፊት ክፍያቸው እንዲስተካከል እንዲሁም ያለፉበት የደከሙበት መከራ ያዩበትን ለሰሩባቸው ስራዎች ተገቢው እንዲደረግ ስትልም ጠይቃለች። እኛ ከዚህ በፊት ህይወት ለማዳን ስንጥር ነበር፣ አሁን ግን ራሳችንን ለማዳን መጣር ይገባናል ስትል ነው የገለጸችው። ወጣቷ ዶክተር ለሳምንታት የሚዲያ እይታቸው የጠፋው ዶክተር አብይ አህመድ አሁን አለሁ ሲል ብቅ ማለቱ ነው የተገለጸው። ከደቡብ ሱዳን ምክትል ፕሬዚዳንት ክቡር ቤንጃሚን ቦል ሜዳ ከወንድሜ ፕሬዚዳንት ሳልቫኪር ማርዳ ይዘውት የመጡትን መልእክት ተቀብያለሁ ሲል ተስተውሏል። ለተወሰኑ ጊዜያቶች ከሚዲያ የተሰወረው አብይ አህመድ አለሁ እናንተ አንዳንዶች ይላሉ። ጠፍቷል ተብሎ ሲነገር የነበረው አሁን መኖሬ ሊታወቅ ይገባል ሲናው የገለጸው አብይ አህመድ በተደጋጋሚ ጊዜያቶች ከሚዲያ የማይጠፋ መሆኑ የው የሚታወቅ ሲሆን አሁን ግን ይህንን የጠፋበት ጉዳዮችና ምክንያቶች ለተለያዩ ሰዎች እንደሚገልጹት ከሆነ ከሚዲያ ጠፍቷል ተብሎ የተለያዩ ዘገባዎች እንዳይተላለፉ ከመፍራት እና ከመስጋት ወይም መረጃዎችን ለማሰባሰብ እንደሆነ ነው የተገለጠው። አብይ አመድ በተደጋጋሚ ጊዜያቶች የሚሰራቸው ስራዎች ሁሉ ለህብረተሰቡ ኃላፊነትን የጎደለው እንጂ ለህብረሰቡ የሚጠቅም አንድም ጠብ ያለ ነገር ሲሰራ አልተስተዋለም ነው የተባሉ። ይሁን እንጂ በተደጋጋሚ ጊዜያቶች በሚሰሩት ስህተቶች ምክንያት ህብረተሰቡ ዛሬም ችግር ውስጥ ሊወርቅ መነሻና ምክንያት የሆነው ዶክተር አብይ አህመድ በአሁኑ ሰዓት በተለያየ ጊዜያቶች ከሚዲያ መውጣት የተሰወረ ቢሆንም ይሁን እንጂ አሁን ብቅ ብሎ አለው ሲል ነው የገለጸው። በምክትል ፕሬዚዳንት ጋርም ውጤታማ ውይይት አድርገናል። በደቡብና ሱዳን ወቅታዊ የጸጥታ ፖለቲካ ችግሮች ለመፍታት ሁሉንም አቀፍ አገራዊ ቀጠና አካሄድ እንደሚያስፈልግ አጥንተን ተወያይተንበታል ሲል ነው የገለጸው። ኢትዮጵያ ለደቡብ ሱዳን ህዝቦች ያላትን የድጋፍ ቁርጠኝነትም ትሰጣለች ሲል አብይ አህመድ ይህንኑ ተናግሯል። ኢትዮጵያ ከሶስት ወራት የየብስ ጉዞ በኋላ ጎርጎራ ትደርሳለች የተባለችው መርከብ ከጅቡቲ መነሳቷ ተገለጸ። ጣና ነሽ ጀልባ ከጅቡቲ ቡቲ ዶራሊዮ ፈጅ ብዙ ወደ አገር አቋርጣ በትናንትና ሁለት ጠዋት ነው ጉዞ መጀመሯ የተገለጸው። በአማካኝ ሶስት ወራት በኋላ ጎርጎራ ትደርሳለች ተብሎም ተገልጿል። መርከቧ የጣና ነሽ ጀልባ ከ150 ሜትሪክ ቶን ክብደት የምትመዝን 38 ሜትር ዝመት ያላት እና ከ200 ተሳፋሪ የመያዝ አቅም ያላት ሲሆን ለመዝናኛ አገልግሎት በመጠቀም እያደረገ ያለው የቱሪዝም ዘርፍ ትልቅ አስተዋጽኦ ታበረክታለችም ተብሏል። ጀልባ ከጅቡቲ ተነስታ በዲክል ካላፊ መንገድ የምትንቀሳቀስ ሲሆን በአማካኝ ከሰባት ቀናት በኋላ ኮሪዶሩን ታቋርጣለች ተብሎም ይጠበቃል። ለጉዞ የሚሆን ዝቅተኛና መካከለኛ ከፍተኛ የኃይል ተሸካሚ መስመሮች በኮሪዶ ሲሆኑ የሚያቋርጡ ልዋጭ መንገዶች የተዘጋጀላቸው ሲሆን ሁለት ተጨማሪ ጎታች ተሽከርካሪዎችም የቴክኒክ ባለሙያዎችም በጀልባዋ ላይ ጉዞ እንደሚያደርጉ ነው የተገለጠው። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውሸት አየለን ጨምሮ የስራ ዘመናቸውን ሊጠናቀቅ ከተቃረበ ሶስት የቦርዱ አባላቶች በአዲስ ሊተኩ መሆኑ ተገለጸ። እነዚህ ግለሰቦች በእርግጥ በነበሩበትም የስራ ኃላፊነት ለሀገሪቱ የሰሩት አንድም ነገር ባይኖርም አሁን ከኃላፊነታቸው እንደሚነሱ ነው የተገለጸው። የሶስቱን አዳዲስ የምርጫ ቦርድ አመራሮች ለመመልመለም የተዋቀረው ኮሚቴ በነገ ሁለት ጀምሮ ጥቆማ መቀበል እንደሚጀምርም ነው መስሪያ ቤቱ ያሳወቀው። የምርጫ ቦርድ አሁን ምን አይነት ስራዎች ሊሰራ እንደሚችል እስካሁን የታወቀ ነገር የለም። በሀገሪቱ የሚደረገው ምርጫ ቦርድ ሕገወጥና ፍትሃዊነት የሌለው እንደሆነም ነው የታወቀው አብን አዲስ የተመረጡት የአብን አመራሮች በድርጅቱ ስም እንጀራ ለመብላት እየተቋቋሙ ናቸው ሲሉ ዶክተሩ ገለጹ። ብዙ ዋጋ በከፈልንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳረፍ ያስገድደኝ ጉዳይ አብን መስራት የሚችለውም በወቅቱ በአጭር ጊዜና ስራ በጥቂት ከፍተኛ አመራሮች ስህተት የፖለቲካ ገበያውን ፖለቲካል ክራይሲስ እንዲያጣ አድርጎታል ሲሉ ዶክተሩ ገልጸዋል። በተለይም ከዚህ በኋላ ከመኖር ይልቅ ባለመኖር የአማራን ህዝብ የሚጠቅም ፓርቲ ነው ሚያስ ብዬ አላምንም። የአማራ ህዝብ ባይጠቅመውም እንኳን የሚጎዳ ቢሆን ኑሮ የተሾሙት አመራሮች እንጀራ በልተው ቢያድሩ በግሌ ችግር የለብኝም። የፖለቲካ ምህዳሩ ሲፈቅድ ለአማራ ህዝብ ከዚህ ባለፈ መላው የኢትዮጵያን ታግሎ መታገል የሚያስችል ድርጅት እንዴት መመስረት እንደሚያስችል ማንቃትና ማስተማር ይገባናል ነው የተባለው። በተለይም በዲፕሎማሲ የተማርንበት ስለሆነ አንድ ቀን የሆነ ድርጅት መመስረታችን አይቀርም። ዛሬ በእርግጥ በፖለቲካ ጠብ ጠመንጃ አፈሙዝ በሆነበት ሀገር የፖለቲካ አጭር ጊዜ አንጻር ፋይዳ ዝቅ ያለ ነው ሲሉ ነው የገለጹት። በተለይም ዶክተር ደሳለኝ ጫኔ በዝርዝር እንዳብራሩት ከሆነ በአብን በኩል ከፍተኛ ስራ ይሰራል። በተለይም ለአማራው ማህበረሰብ ተብሎ ሲጠበቅ የቆየ ቢሆንም ይሁን እንጂ አሁን እነበለጠ ሞላ ያደረጉት ተግባር ነው የተሞላበት እንደሆነ ብዙዎቹም ተችተውታል። በሀገሪቱ ያለውን ውስብስብ ችግር ለመቅረፍ የሚያደርገውን ስራ ከመስራት ይልቅ ለግል ፍላጎትና ጠቅማቸው ብቻ የሚያደርጉት እንቅስቃሴ በተለይም የአማራውን ህዝብና የኢትዮጵያን ህሉን አደጋ ውስጥ ከቶታልም ተብሏል። ወደ ውጭ ዜናዎቻችን እናመራለን። ኮንጎ በኮንጎ ዋና ከተማ በአጋጠመው ጎርፍ የሰላሳ ሰዎች ህይወት ማለፉ ተገለጠ። በኮንጎ ዋና ከተማ ኪንሻሲ በዘነበው ከባድ ዝናብ ምክንያት ነው የጎርፍ አደጋ በትንሹ ሰላሳ ሶስት ሰዎች መሞታቸው በአብዛኛው የከተማው አካባቢዎችም የግንኙነት መስመር መቋረጣቸው ነው የተገለጸው። ከፍተኛ ዝናብ ነው የተጣለው። ይህንን ከፍተኛ ዝናብ በመጣሉ ምክንያት በህዝብ ላይ ጉዳት መድረሱን ነው የገለጹትም ከሞቱትም ሰዎች በተጨማሪ አርባ ስድስት ሰዎች ወደ ሆስፒታል ሲገቡ ሰባ አምስት ቤተሰቦች ከቤት ውጭ ተሰደው በስታዲየም እንዲቆዩ መደረጋቸውም ተገልጿል አብዛኛው ሰው የሞተው በቤት መፈራረስ ምክንያት መሆኑን የከተማው ጤና ባለሙያዎች የተናገሩ ሲሆን ወደ ኤርፖርት የሚወስደው መንገድ በጎርፍ መዘጋቱን ከሰባሎት ሰዓት በኋላ ለሁሉም አገልግሎት ክፍት እንደሚሆን የኪንሻሳ አስተዳደር ተናግረዋል ችግሩ በጣም የከፋ ቢሆንም ለማስተካከል ግን የበኩላችን ጥረት እናደርጋለንም ሲሉ ገልጠዋል አምባሳደሩ ከአፍሪካ ህብረት ስብሰባ ተባረሩ። የእስራኤል የውጭ ጉዳይ ሚኒስትር ነው በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ አባል ሀገራት እርሳቸው ባሉበት ለመሳተፍ ፈቃደኛ ባለመሆናቸው ከአፍሪካ ህብረት ዋና መስሪያ ቤት መባረራቸው የተገለጸው አምባሳደሩ እዚህ ከተቀመጡ ውይይታችንን አንቀጥልም በማለት ነው እንዲባረሩ የተወሰነባቸው። የሚኒስትሩ ቃል አቀባይ ኦረን ማርሞር ሴድ ይህንን ክስተት የምንመለከትበት እይታ ግልጽ ለማድረግ የውጭ ጉዳይ ሚኒስትር መስሪያ ቤቱን ከሚመለከታቸው አካላት ጋር አስፈላጊውን ዲፕሎማሲያዊ እርምጃ ይወሰዳል ሲሉም ነው የገለጹት። የአፍሪካ ህብረት የደቡብ እስራኤልና ዓለም አቀፍ ፍርድ ቤቶች ያቀረባቸውን የዘር ማጥፋት ወንጀል ክስ በመቀላቀል ነው እስራኤል ይህንን ስብሰባ ለመካሰፍ አተሳሰፍ የሞከረችው በተለይ የዘር ማጥፋት ወንጀሉ ክስ በመቀላቀል እስራኤል በፍልስጤም ህዝብ ላይ የዘር ማጥፋት ወንጀል እየፈጸመች ነው፣ በዓለም አቀፍ ደረጃም ልትከሰስ ይገባታል ምነው የተባለው ከየካቲት 15 እስከ 16 በአዲስ አበባ የተካሄደው የአፍሪካ ህብረት ሰላሳ ስምንተኛ መሪዎች ጉባኤ ላይ ነው። የመጨረሻ መግለጫ ላይ ህብረተሰቡ አባላት ሀገራት እስራኤል በፍልስጤም የምታደርገውን ወረራና ጥቃት እስከምታቆም ድረስ እስራኤል ጋር ያለው ትብብር እና መደበኛ ግንኙነት እንዲቆም እንጠይቃለን ሲሉ ያሳወቁት በየካቲት 2013 በኢትዮጵያ የተካሄደው የአፍ ከህብረት ዓመታዊ ስብሰባ ላይም በተመሳሳይ እስራኤል ልኡካን ቡድን መሰናበቱ የሚታወስ ነው። ዶናልድ ትራምፕ ተጨማሪ 50 ፐርሰንት ታሪፍ ለመጣል ማሰባቸው ከስህተት በላይ ስህተት መሆኑ ቻይና ገለጠች። ዶናልድ ትራምፕ ተጨማሪ 50 ፐርሰንት ታሪፍ ቻይና ላይ ለመጣል ዝተዋል። ቻይናን በበኩሏ እስከ መጨረሻው ለመታገል ቃል ገብታለች። ቻይና ወደ አሜሪካ የምትልካቸውን ሸቀቶች ላይ ቻይና የጣለችው 34 ፐርሰንት ታሪፍ የማይነሳ ከሆነ ተጨማሪ 50 ፐርሰንት ታሪፍ ቻይና ላይ እንደሚጥሉ ነው ያስታወቁት ዶናልድ ትራምፕ። ቻይና ይህን የትራምፕ ማስፈራሪያ ክሰት በላይ የሆነ ስህተት ነው ብላ ገልጠዋለች። መጠንቀቅ ይገባታልም ስትል